መገናኛ ፕሮግራማችን ጀምሯል። አረጋሽ፣ እኔ እርጉዝ እኮ ነኝ። በእናት እንዳላ ሱርነ በፕሌይ ስቶር ነው። ድንጋይ ሰው ይዞኝ ምናምን ነው። እኔ ማስጨነቅ ነው የምችለው ሲያስጨንቁኝ። የቤት ውስጥ ስራ፣ ቤት ማጽዳት፣ እንጀራ መጋገር፣ ልብስ ማጠፍ፣ ሁሉንም ስራቶች ቀላስ ያለው እኔ ነው ማለት። ስለዚህ ደግሞ ለንግግር ብቻ ነው መጠቀም ያለው ነው። መገናኛ ፕሮግራማችን ጀምሯል። እንግዲህ በመገናኛ ፕሮግራማችን እየተገናኘን የሆዳችን የምንጫወትበት ሰዓታችን ላይ ያለ የዛሬ የመገናኛ እንግዳችን የፊልም ተዋናይ ቲክቶከር ነው። ኒ እንኳን ደህና መጣ። እንኳን ደህና ቆየ። ስለመጣ ግን በጣም ደስ ብሎኛል። እኔም ስላገኘሁ በጣም ደስ ብሎኛል። በብዙ ነገር እናውቃለን። በፊልም እናውቃለን። አሁን ደግሞ በቲክቶክ እናውቃለን። ያው ቲክቶክ እና ፊልም በጣም የተለያዩ ናቸው፣ ግን ያው ሁለቱም የሚታዩ ቢሆንም ምን መሰለህ ፊልም በጣም ከባድ ነገር ነው። ማለት አምስት ደቂቃ ቀርጸው እንደምትለቀው አይነት አይደለም። የሆነ ኮንተንት አምጥተ የምታደረገው አይነት አይደለም። ያው ፊልም ስሰራ እንግዲህ ሳውንድ ሊያስቆም ይችላል በጣም ነው የምትረፈው። ባንበብ ብዙ ነገሮች አሉ። ቲክቶክ ደግሞ ደስ የሚለው ነገር ራስን አፕዴት ታደርግበታለህ። ግን ቲክቶክ አሁን የመጣው ከጊዜው ጋር ሄደህ ስለሆነ ቲክቶክ አሪፍ ነው እና ሁለቱም ቲክቶክ ለማስታወቂያ ምንጠቀምበታለሁ ሰራለሁ። ከኔ ጋር ሚሰራ ልጅ ያለ ጩጭ ልጅ አብረን ነው የምንሰራው እና ከእሱ ጋር ለማስታወቂያ የምንጠቀምበታለን። ፈኒ ነገሮች ደግሞ ፖስት እናደርግበታለን። በጣም በጣም ስ ወደኋላ እንመለስ እና የት ተወለድክ? የት ነው ያደግከው? የት ተማርክ? ስታጫውታን ስላላስ የተወለድኩት ያው አዲስ አበባ ነው፣ ሳሪስ አካባቢ። መቀሌ ዩኒቨርሲቲ ነው ዲግሪ ነው ያስኩት። ዩኒቲ ደግሞ ማስተር ሲንግ ያለው ቢዝነስ አድሚኒስትሬሽን፣ ንግድ ባንክም ሰርቻለሁ። እና ትወና ላይም አለው፣ ቲክቶኩንም ጎን ለጎን ስለ መቀሌ የጠየቀው ተብያለሁ ስለ መቀሌ ብዙ ጨዋታ አለው፣ ይሄ ተብሏል። ስለ መቀሌ ያው ቆየና፣ መቀሌ ለትምህርት በነበረበት ጊዜ በጣም ብዙ አይነት ገጠመኞች አሉት። እንዴት ነበር የመቀሌ ቆይታ? መጀመሪያ መቀሌ በጣም አሪፍ ከተማ ናት። ማለት ህዝቡ ደስ ይላል። ስንሄድ በዛ ጊዜ ስንማር ምናምን በ14 የምናረጌ ጊዜ ድግስ ምናምን አለና በየቦታው አለ። ሁሉም ቦታ ካምፓስ ምናምን ስትማር ደግሞ ትወጣለ ለማየት ኤንቫሮንመንቱ ስንወጣ ምናምን ሳናስበው የሆነ ቤት ብዙ በላን። ከዛ ለካ ግዴታ በየቤቱ መብላት አለብን። ከዛ የሌለ በልተን ታዝዬ ስገባ አስተሳ ቁምጣን ይዞ እሱን አስተሳ መጀመሪያ በልቱ በቁምጣን የታዘለ አንተን መጥቶ መጀመሪያ ከሰውነት ያገ ከዛ አዲስ አበባ በጣም ከዛ አዲስ አበባ ወደ ፊልም ነው የገባው። ንግድ ባንክ ነበረ የምሰራው ሶሜክ ላይ ነው ማስታወቂያ በቃ እዛ እንትን ጀመርኩኝ ማስታወቂያዎች እየሰራው ነበር ሶሚክ ማለት ነው ከዛ በዛ አንድ ተከራይ ነበረኝ ያከራየሁት ሰሙን መጥቀስ ከፈቀደ ስ ወደ በኋላ ስ እንጠቅሷል ግን ገና ፊልሙያ ላይ እንደሆነ ሰምቼ ፊልም መስራት ፈልጋለሁ። ከማስታወቂያው መውጣት ፈልጋለሁ ብ የተሰራ ረጅም እንትን ሰጠኝ እስክሪፕት። በቃ እሱን ሳነብ አመሸው ቀዋልኩ፣ ምናምን በቃ የተሰራ ነው። አይ እንትንን ለመሄድ ፈልጌ ማለት በእሱን እንዴት በቃ እንደማያሰራኝ ገባኝ። በቃ ወደ ፊልሙ ገባሁኝ። እሱንም ተውኩ እሱንም ተውኩ። ግዛቸው ገብሬ የሚባል ደራሲና ዳይሬክተር አለ፣ የልባም ፊልም ደራሲና የእሱን ፊልም እንትን አርገ ስንት ፊልም ሰርታለ ያው ጉግል ማድረግ ትችላለ። አንድ ሀያ ና ሚሊያ ግን አንድ ሶስት አስታውሳለሁ። ዲስቲቪ ላይ ሰርቻለሁ፣ ሹፌሮቹ የሚል የገብሬ ፊልም ነው። እሱን ሰርቻለሁ። ኢቤስ ሲኒማ ላይ የሚታይ ከሚሊዮን ብርሃን ጋር የሰራሁት አለ። ሶስተኛው አልማዝ ሚል እሱ በደንብ ነው እየታያለ። ከሸዋፈራሁ ጋር አራዲ የሚል ፊልም ከአባዬ አባይ፣ ማለት በጣም የምንወደው የምናከብረው አርቲስት መኮንን ለዓከ፣ ከእሱ ጋር ፍትህ የሚለው የሰራሁት ፊልም መወዳቸው ናቸው። እነዚህ የሚጠቀሱ ናቸው። ጊዜ ካለን እስከ ሀያዎቹን ይላለን። እንዴት ነው ቆይ፣ አሁን በአንድ ቀን የሁሉ ነገር ሊፈጠር የቻለው እንዴ? ምንድነው መፈጠሩ ነው። እንደሚገርም ሰው ስንት ተስፋ ያደረገበት ፍቅርን በአንድ ቀን ማፍረስ ከተቻለ፣ ለምንድነው በአንድ ቀን ተስፋና ፍቅር መፍጠር አይቻልም? እናስገባታለን ብለ ቀለል አርገ ስታወራት አታፍር። እናግታታለን አትል አይደለም? ይህ ማገት ምናምን እኮ አይደለም። ሰምታችኋል፣ ሰምተኖታል፣ እንሰሙታለን። አንተ ምን ትሰማለህ? አንተ ነህ አይደለም? መጪው ትውልድ ድረስ እየለፈለፍኩ ብቆይ ትሰማለህ እንዴ አንተ? አረ ኮማንደር ሰማለሁ። ጸጉር ራሱ የሚቻለው ካራክተርና ነው ነው ይባላል። ከጸጉርማ፣ በጸጉር ሰው ውስጥ አይወራም ብዙ ነገር አጋጥመዋል ይባላል። አዎ፣ እስቲ አንድ ሁለቱ ነገር እስቲ። በጸጉር ያ እሱን ማስታውሰው ግን እሺ፣ ታስታውሰው። ዱባይ፣ ምን ገጠመኝ መሰለህ? ለስራ ሄጄ እቃ ከዱባይ ከገዛ በኋላ የሚሸከመው አሉ፣ ፊሊፒንስ ስሪላንካ፣ ምናምን አሉ። እና እነሱ መስያቸው ጠርተው ሊያሸክሙኝ ነበር። ወዲያውኑ ለምን ራስን ገለጽክ? በቃ ሂጂ መቆረጥ አለብኝ ነው በቃ እንደዛ አልኩኝ። ከዛ ተውኩት እና ፊልም ላይ ደግሞ ምንድነው አንዴ የእብድ ካራክተር እየጨወትኩኝ ምናምን የምር እብድ መስያችሁ ድንጋይ ሲይዝ በቃ ሰው ይዞኝ ምናምን ኧረ ቀረጻ ነው የሚባል በቃ ፖሊስ ካመጡ ሰው ትጎዳለህ ምናምን ብሎ ፊልም ቀረጻው እራሱ ተስተጓጉሎ ነበር። እሱን አስታውሳለሁ። ፊልም በቃ እብድ ነው ተብሎ ምን ያከሽ ብዙ ማያሪያ ያለው ቲክቶክ አለ ሙቪው አለ ባንከርነ ሶስቱን ሶስቱን አንድ ላይ አንድ ላይ እንቸግራለን ያላደጋገር እንደዚህ ስራ ውጭ ብቻ ነው ስምንት ሰዓት የሚሰራው እና ይሄንም አቻች ለመስራት አሁን ኢኮኖሚውን ከባድ ሆኗል። ስለዚህ ያለ አማራጭ ሁሉንም ፌዝ ባይ ፌዝ መስራት ፊልምም አሪፍ ካራክተር እንትን ስክሪፕት አሪፍ ከሆነ እሱንም ሰራ ቲክቶኩም ማስታወቂያ እሰራለሁ እንደነገርኩህ ማስታወቂያዎች ልጅ ማርኮን ይባላል ከኔ ጋር የሚሰራ እሱ ሰባት መቶ ሺህ አለው እኔ ላንሳለህ ሰባት መቶ ሺህ ምናምን ፎሎወር አለው እኔ ስድስት መቶ ሺህ በብዛት ፊልም ነው ከእሱ ጋር የምንሰራው በጣም ጎበዝ ተዋናኝ ነው ከምነግርህ በላይ ማለት ነው

ያው ቤተሰብ ነን እና አንድ ፋሚሊ ነን ራቅ ያለ ቢሆንም ማለት ነው። እና በአንድ ፊልም ነው በደንብ የተገናኘ ነው፣ በደንብ በቃ። እሱም አይመቸውም ነበረ፣ ከሌላ እጅ ጋር ነበረ የሚሰራው። አሁን ከእኔ ጋር ፉል ታይም ከእኔ ጋር ነው የሚሰራው። እዛ ኮላ ባድርገን በደንብ ነው የሚሰራው። አዲስ ኮንተንት ይዛችሁ መጣችሁ እና ሰው በጣም ወዱታል ብዬሽ አስበያለሁ። በጣም ወዱታል። ይሄ እኔ እንኳን እንደሰማሁት ከሆነ በጣም ሰው እንደተቀበለው ነው የማውቀው።

ቀሳት እንዲሁም ያኔ ትንሽ ነበር። እሷን እያፈራ ነው በዛ። እስቲ ወደ ላይፍ እንምጣ። እጅ ላይ ቀለበት አይቻለሁ። ያው እንዳንተ ባልደፋሽነች ይህ ውስጥ ገብቶ ሰምቶ ሰምቶ ዛሬ ካገባ ሁለተኛ ዓመቴ ነው። እንደው እንዴት አንቨርሰሪ ነው እንዴት ነው ማከብሮ? እያልኩ ሰርፕራይዝ ላደርጋት እያሰብኩ ነው። ከዚህ ሲሄድ ቀጥታው ደስ ካገባሁ እንደነገርኩህ ሁለት ዓመት ነው። ራፋኤል የሚባል ቆንጆ ልጆ ልጅ አለ። አንድ ዓመት ከሶስት ወር አንድ ልጅ አለ። በልጅነት ብዙ ነገር አዎ። ስለዚህ በዚህ ጋር በጣም ብዙ ስራዎች አሉ፣ እንትን ቤተሰብ አለ እዚህ ጋር ጊዜህን በጣም እያባካል። ያው ፊልም ላይ ስትሆን ደግሞ ጊዜ መስጠት ይከብዳል። ግን ያው ክፍተት ለቤተሰብ ጊዜ ትሰጣለህ ምናምን። ስትገባ ከጩጬ ጋር ደግሞ ሩጫ ነው አውርቶ አደር እንደሚባለው ሁለቱም ነው። አብርቶ አደር እና አውርቶ አደር ያው ሁለቱም። አሁን ምንድን ነው ፕላን ወደ ፊት ወደ በቲክቶኩ የመቀጠል ነው? አይ እኔ አሁን ሙቪው ላይ ነው። አይ እኔ የሚያደክም ነገር እፈልጋለሁ እና ቻሌንጅ የሚያደርገኝ ነገር ስለምፈልግ የራሴን ፕሮዲውስ ለማድረግ አሁን ስክሪፕት እንትን እያልኩኝ ነው እና አሪፍ ሲኒማ ለመስራት ያሰብኩኝ ነው እና ቆንጆ ሲኒማ ቲክቶኩ ጎን ለጎን ነው ማለት አለው። አሁን ውጭ ሀገር እኮ ድሮ እራስን እነሱ ፕሮሞት እራሳቸውን ነው የሚያደርጉትና፣ እዚህ ሀገር ላይ እኔ ራሴን ፕሮሞት ለማድረግ ነው ቲክቶክ የምጠቀመው እንጂ ፉል ስራ ቲክቶክ አይደለም እኔ እና ከጊዜው ጋር ትሄዳለ ማለት ቲክቶክ አልጠቀምም ማለት በዚህ ሰዓት፣ በተች ዘመን በተች ዘመን በተን ስልክ እንደመጠቀም ብዬ ነው ማስበው። ስለዚህ በቃ ፕላትፎርሙ በደምብ ገብተዋል፣ ገብተዋል። ከጊዜው ጋር ትሄዳለ አሁን የሆነ ፕሮዳክት ካለኝ ፕሮዳክት ለማስተዋወቅ ቲክቶኩን ፕላትፎርሙን ጠቀመዋል። ይሄ አሪፍ ነው። እና ለብዙ ሰው ደግሞ ስራ ፈጥሯል ምናምን፣ በጣም የሚበረታታ ስለሆነ ሰው እዛ ላይ ቢሰራ ማሪፍ ደስ ይለኛል። ያው የእኔ ኢንተረስት ደግሞ ፊልሙ ስለሆነ በፊልሙ የሆነ ፊልም ፕሮዲስ ባደርግ ያን ፊልም ማስታወቂያው መሰራው ቲክቶኩ ላይ ነው። ትሪለሮች ምናምን ለቀው ተመጋገሩ። እንዲህ ስል ቲክቶኩን አልወደሁም ለማለት አለ። ጠበቅ አድርገህ ንገራቸው ሆነ ነው እንደ ትልቅ ሰው እንደዚህ ቆዝ በምትሄደ ገና ከትምህርት ቤት ተመልሽ ቤት እንደገባሁ ቀዝቀዛ ሽሮ አላቀረቡልኝም። ይው አይኔን ይዤ እትዬ የቀለማዋ ቤት በየአይነት በዱቤ ልበላ አቤት አቤት አቤት። አሁን አንቺ አድገሽ ሽሮ መናቅ ደረሽ። ስም አባቱ ዘንድሮ ሽሮም ራሱ ሲገኝ ነው። ቆይ አሁን ከሽሮ ምን ያገኘ ነው ጥቅማል? ደግሞ ቆይ ያስተማሪዎቹ ባሰ። ምን አሉ ደሞ እነሱ? ሸምብራ ስጋኒ ተከልሉኛል እንዴ? ትርፉ ፈስ ለሆነ ቆሎ ደግሞ ከስጋ ጋር ያወዳድሩት። ቆይ አንተ ልጅ ግን ምላስ ብቻ ነው እንደየሚያድገው። አንተ ራስ ጸጉር ብቻ ነው እንደየሚያድገው። እዚህ እንደ ሀውልት ተገተረ የመጣውን ሰው ሁሉ ስለ ታሪክ ምጠይቅ በርበለ ተዝግ በቲክቶክም አለው ፊልሙ ላይም ማለው አለው። የሚቀጥል ደግሞ አንድ ሙቪ አለ። አይ ቲንክ ከጥያቄ በፊት አርሴማ ሽልማት የሸለመች ለመች ነው። እስቲ እሷን ደግሞ አይተናትን መለስ የተከታተላችሁት መገናኛ ፕሮግራማችን እና እኔ አብሬያችሁ የምቆዩ አርሴማ ነኝ። ዞር ዞር እያልኩኝ ዛሬ ፋንታ እሸልማለሁ። ቆንጆ ጊዜ እናሳልፋለን። አብረን ቆይ እሺ። ሰላም፣ እንዴት ነሽ? ራሽን አስታውቂልኝ። ብሌን እባላለሁ። ሰላም፣ ሜላት ዳኒ ይባላለሁ ስሜ። በእምነት አዲሱ እባላለሁ። ፋንታ ሶጫልሽ? አዎ፣ በጣም አዎ። የሚጠላሷል እሺ ወደ መጀመሪያ ጥያቄ ስንገባ ፋንታን በአንድ ቃል ግለጩ ወይም በየሆነ ነገር አድርገሽ ግለጩ ብለሽ ምንድን ነው ጭንቅላትሽ ላይ የሚመጣው መጀመሪያ ነገር? በጣም ጣፋጭ የዩኒቨርሲቲ ጊቢ ጊቢ ማለት ለስምንት ወር ያህል እንጅባራ ዩኒቨርሲቲ ነበርኩና ቁርስ ላይ ፋንታ በጮር ናቄም በላ ነበር። በጣም አሪፍ ኮምቢኔሽን ነው። እሺ ፋንታን ቀምሰው ለማያቅሰው የፋንታን ጣም አስረጂ ብለሽ በምን መንገድ ታስረጃለሽ? ልክ እንደ ብርቱካናማ የብርቱካን ጣዕም ያለው ለስላሳ መጠጥ ጣፋጭ፣ ደስ የሚል ቀምሼ ጣፋጭ እንደሆነ አስረዳቸዋለሁ። ፋንታን በስሜት ግለጩ ብለሽ ምንድን ስሜት ነው ብለሽ ታስቢያለሽ? ደስ የሚል ሐሴት የሚሰጥ የደስታ ስሜት ያለው ሳትስፋክሽን ይመስለኛል። የሆነ እርክት ብትዩ ነገር አለን ልጠጥተሽ፣ ልክ እንደዛ ማለት። ከዛ ወጣ ስንል የቤት ስራዎች ላይ እንዴት ነው ቤት ውስጥ ትሰሪያለሽ? ስራ አሰራለሁ፣ በጣም ሰራተኛ። እሺ በጣም የምትጠያየው የቤት ውስጥ ስራ ግን ሁሌ እንድትሰሪ የምትገደጅ ምንድን ነው? ቤት ማጽዳት፣ እንጀራ መጋገር፣ ልብስ ማጠፍ፣ ሁሉንም ስራቶች። አሁን እነሱ ንጠላች አለው ግን እገደዳለሁ እንድሰራ። ህይወትሽን በሙዚቃ ግለጭልኝ ብለሽ ምን ሙዚቃ ትገጭልኛለች? ሳልሳ ይመስለኛል። ሳልሳ፣ እሺ በጣም አዲስ ነገር ነው። ለምን? በጣም ኤነርጂቲክ የሆነ ነገር ስለሆነ ሚካኤል በላይነህ ሰው የሚካኤል በላይነህ ዘፈሮች ፍቅር የተሞላበት ማለት ነው። አግኝተሸዋል የማዲንጎ ሙዚቃ ምን የሚ

እሺ ሰላም፣ እንዴት ነህ? ራስን አስታውቅልኝ። አቢል እባላለሁ። እኔ ራሴ አሚን እባላለሁ። የመጣው ሶማሊያ ክልል ነኝ። ስሜት አምራ። ታዲያ እንዴት ነው ፋንታ ትወዳለህ? ፋንታ ማይወድ ሰው የለም ኢትዮጵያ ውስጥ፣ ሁሉ ሰው ይወዳል ፋንታ ስታስብ መጀመሪያ ጭንቅላት ነው የሚመጣው ቃል ምንድን ነው? ፋንታ ሳስብ ብዙ ጊዜ እጠቀማለሁ። ጠዋት ጠዋት ከቁርሱ በኋላ ነው የምጠቀመው። አያነቃቃኛል። ወደ ስራ የምሄደው ፋንታ ነው። ደስታ ነው። ደስ ይለኛል። ፋንታ ስጠጣ ደስ ይለኛል። መጀመሪያ ፋንታ ሰው የሚያስብ በጣም ጥሩ ነው። መጀመሪያ ኤነርጂ ነው፣ ኤነርጂ ነው ይመጣል። መጀመሪያ ፋንታን ቀምሰው የፋንታን ጣዕም እንዴት ብለህ ታስረዳዋለህ? ደስ የሚል ጣዕም። ፋንታን በስሜት ግለጸው ብለህ በምን አይነት ስሜት ትገልጸዋለህ? ፋንታ ስሜቱ በጣም ጥሩ ነው። አሁን ምግብ ምንም መብላት አልችልም። በጣም ነው የምወደው። በዘፈን ቀሚሽ በዘፈን ነው የማን በፋንታ ይቻላል። ለማን ለማሽን ወደ ስራዎች ደግሞ ስንገባ ቤት ውስጥ ስራ ይወዳለሁ። እሺ ቤትስ ከምትሰራው ስራ መካከል ውስጥ በጣም የምጠላው ግን ሁሌ እንድትሰራ የምትገደደው ምንድን ነው? እቃ ማጠብ አልወድም። ልብስ ጠፍ አይመችም። ልብስ ማጠብ መልበስ ነው። ሶኬት ምናምን ከተበላሽ እኔም በጣም ያፈራለው፣ ለመብራት እሳት ነው። ለዛ ነው። ትላንትናውን ቆንጆ ቀን አሳልፍክ ስትል ምን አይነት ቀን ስታሳልፍ ነው? ሲንገና ያለ ጭቅጭቅ ከፋሚሊ ጋር ማሳልፈው ቀን ቆንጆ ቀን፣ ብዙ ረፍቴ ነው። ውጪ ቤት ሜዳ ላይ በፋንታ ነው፣ ከልጅ ጋር መስራት ነው ህይወትን በሙዚቃ አንድ ሙዚቃ ምረጥ። ህይወትን በደንብ የሚገልጽል ብለህ ምን ት ሙዚቃ ትለኛለ? እኔ ብዙ አርቲስት የወዳለው ለምሳሌ፣ በወንዶች በኩል ሴት በኩል አሁን አንደኛው እንትን የወዳለው አብዱ ኪያርም የወዳለው ቴዲ አፍሮ፣ ታምራት ደስታ፣ ሽዋንዳኝ፣ አብነት አጉናፍር ሴቶች ደግሞ አብላቆ፣ አስቴር አወቀች ን ሃይማኖት ግርማ እሱ ነው የሚወደው። ኬኔዲ መንገሻ ምን ሚ አበቃው ፍቅር ፍርዚያው እንዚያል መዛ ሙስን በሻ ነው የሚለው። ይኸው ፋንታ ዛሬ ሸልመሃለ። እናመሰግናለን። በጣም ሰላም፣ እንዴት ናችሁ? እየተከታተላችሁ ያላችሁት መገናኛ ሸው ነው። ቆንጆ ጊዜ እያሳለፋችሁ እንደሆነ አንጠራጠርም። ዛሬ በጣም ቆንጆ በመጨረሻ ሰዓት ያገኘኋት ገዝታለችኝ ከእሷ ጋር ነው ቆይተኝን አድርግ የሚሸልማት እሺ፣ እንጀምር። እሺ ስምሽ ማን አርሴማ እባላለሁ። ራሴን ነው የምጠይቀው። ለምን ይቀርብኛል የመጨረሻ ፋንቴን ማለት ለራሴ ልሸለም ስለሆነ የመጀመሪያው ጥያቄ ለራሴ ልጠይቅ። ስለዛ ፋንታን ሳስብ ጭንቅላት መጀመሪያ የሚመጣው ነገር ለኔ ፋንታ ፋንታዬ ነው የኔ የሁሉም ሰው ፋንታ እንደሆነ የኔ ፋንታን ቀምሶ ለማያውቅ አንደኛው ሁለት ጣም ነው ያለው። አንደኛው ብርቱካናማ ኦሬንጅ ጣም ሲኖረው አንደኛው ደግሞ የአናናስ ፍሬሽ ሪፍሬሽመንት የሚሰጥ እርካታን። ይሄ ቆንጆ ጣፋጭ ነገር ለሚወድ ሰው አንደኛ ነው። ይሄ ነው ማስበው መቅመስ አለባቸው። በስሜት ገለጭ ምባል እርካታ ብዬ ነው የምገልጸው። ቤት ውስጥ ደግሞ ስራ ብዙ ጊዜ አልሰራም ግን አልጋ ማንጠፍ ነው ይከብደኛል። አልጋ ማንጠፍ በዚህ በዚህ ስለሚያሽከረክረኝ አልወድም። ለእኔ ተረጋግቼ ከጓደኞቼ ጋር ወይ ከቤተሰቦቼ ጋር ረጋ ያለ ቀን ቀኑ እንዴት ሰዓቱ እንዴት ሄደ ብዬ ሳላቅ የሚሄድብኝ ቀን ለእኔ ቆንጆ ቀን ነው ብዬ አስባለሁ። የአድል አይ ድሪንክ ዋይን የሚለው ዘፈን ለእኔ ህይወቴን ይገልጻል ብዬ አስባለሁ። ለማንኛውም ኢንፋንት ፋንታ ለራሴ ይሻልም ያለ ይገባኛል። ቴንክ ዩ በጣም አመሰግናለሁ። ተመልሰን እንመጣለን። አሁን ደግሞ ወደ ጥያቄ ልመለስ ነው እንግዲህ ይቻላል። አሁን ምንድን ነው የምንጠብቀው? አዲስ ነገር የምንጠብቀው ምንድን ነው? ወደ ሲኒማው አካባቢ ነው የምንጠብቀው? ተከታታይ ነገር ነው የምንጠብቀው? ከአንተ ተከታታይ አንድ ዴስ ቲቪ ነው። አሁን አንድ ተከታታይ የምሰራው አለኝ። ፍኖት የሚባል የሀብታሙ ሚደቅሳ ድራማ ነው። አሪፍ ፊልም ነው። እሱ ላይ እየሰራው ነው አሁን። ግን ሲኒማ ቆንጆ ስራ እየጀመርኩ ነው እና እሱም አሪፍ ስራ ሰርቼ ይመጣለሁ ብዬ አስባለሁ። የመጀመሪያ ስራ ታስታውሰዋለህ? የመጀመሪያ ፊልም ስራ ግዛቸው ገብሬ ይባላል። ጎዝ እንደነገርኩህ በጣም በቃ ለስራው ኮሚትድ የሆነ ልጅ ነው። እሱ ጋር የሰሩት እስኪ የመጀመሪያ ኤክስፒሪያንስ ነገር እንዴት አገኘው? ፊልም የሚባለው ባክግራውንድ አልነበረም አይደል? የፊልም የቲያትር ብዙ ሰው ግን ለምን አትሰራም ይሉኝ ነበረ። ይሄ ድሮ ትምህርት ቤት እያለን ታለንት ነበረ። አዎ ሚኒሚዲያ ምናምን እንደዚህ እንሰራ ነበር እና ለምን አትሰራም ሲሉኝ አስታውሳለሁ። እና እንደ ድንገት ሳገኘው ሰርታል። እዛ ላይ ትምህርት ቤት? አዎ ትምህርት ቤት እሰራ ነበረ ድራማዎች። እንደነገርኩህ ክፉ ተከራይ ነበረኛ አልኩህ፣ እሱ ከተጫወተብኝ በኋላ አይ ስቀልድም፣ ሞራል ሰጠኝ። አዎ ምን መስፈርት ነበር? ድራማ ነው፣ ስነ ጽሁፍ፣ ግጥም፣ ድራማ፣ ዘፈን ለመስፈን ሞክሬ ነበር። ግን በቃ ማለት ድምጼ የሚሆን አይደለም። አይ ከበር አንዴ ዘፈንኩናችሁ ድምጼ እንዴት ነው? ልዋን ነው ይሰማ። ከዛ በኋላ ተውኩት። ወይ እንትን የለው ቀላ የለው ለንግግር ብቻ ነው መጠቀም ያለው። እንዴት አገኘው? ምንድን በእርሱ መጀመሪያ ፊልም ርዕስ፣ የመጀመሪያ ፊልም ርዕስ አሁን ልታጣ ላይ አስታውሰውማ፣ ከደራሱ ጋር ልታጣ ላይ እርሱ ይቀመጥልን። እንዴት አገኘኸው? አሁን የፊልም ኤክስፒሪያንስ አዲስ ነህ። ለዛ ማለት ቆይቻለሁ፣ ለውትወነት ታውቀዋለህ ምናምን ሰርተህ የፊልም ኢንዱስትሪ ተቀላቀልክ። የመጀመሪያ ስራ ላይ አሁን በጣም ብሶ እንደትናንትና አድርጎ አስታውሰዋል። ለምን እቺ በቃ መነሻ ነች፣ ለብዙ ነገር መነሻዋ እቺ የመጀመሪያዋ ስራ ነች። እንዴት ነበር ያገኛት? እቺ በጣም ከባድ ነው ማለት እፈጥን ነበር ምናምን እኔ እንደም አሁን እስክሪፕት ሰጠኝ ኖርማል፣ በቃ እንደዛ አሁን እንደማወራው ነው ኖርማል የምሰራው እና ዋናው ትወና ህይወት ነው ነው ማሰራ ስትሰራው፣ ማስመሰል እኮ አይጠበቅም እዛ ውስጥ ሆነህ ነው የምትሰራው። እና ኖርማሉኝ ነው የምሰራው፣ ግን አንዳንዴ አንዴ ስፈጥን ምናምን ተረጋጋ ምናምን ላይ ነበር ምናምን፣ ግን በጣም ከባድ ነው። ፊልሞችን ሁሉ ያያቸዋል። የሚገርም ነገር የምፈልገው ፊልም አየዋለሁ። ከዚህ ጋር ማስተካከል ያለብኝ እጅን ትነ እንዴት ዘመርካስቲንጉን ያገኛል ኦዲሽን አይ የሆነች ልጅ ናት ካስት ያስደረገችኝ። ከዛ እንደ ድንገት ሄድኩኝ ከዛ አየኝ በቃ ለዚህ ፊልም ትሆናለህ አለኝ። ከዛ ዛ ሲያየኝ እንደውም ማለት አማርኛ ትችላል እንደዛ ነገር አለ ያለ ይሄ ፀጉር አሁን መጣን፣ ፓኪስታን ስለዚህ እዛ ብቻ አይደለም እዚህም ፓኪስታን ነው። ምትስላቸዋል ው በዚህ ፀጉር ካስት እንደውም እንዳላጣ ፈራ ነበር። እና ግን አሁን ስግባባ ካስት መደረግ ጀመረ። ለነገሩ እኮ ራሱን ችለው ራሱ ካስት ላይ መጣ ይችላል። ፀጉር ይህን ፀጉር የሚፈልግ ካስት ሊኖር ይችላል። እንደነገርኩ ማለት አሁን ፎርማል የሆነ ሰው አድርገህ አሰርተህ፣ በኋላ የሚያዝን ሰው ደግሞ የሆነ ነገር ከፈለግ ፀጉር ሊበትነው ትችላለህ። ትልቅ ነው። ይህኔ እንደነገርኩ አልተጠቀሙብኝ ብዬ ነው ማስበው። እና ተጠቀሙ። ይህ እንግዲህ አዲስ ጊዜ ነው ያሳለፉ። እንግዲህ ፕሮግራማችንን ሳንዘጋ ለተመልካቾቻችን ማለት የምትፈልገውን ነገር፣ የምታስተላልፈው መልእክት ካለ? አርቲስት እንደሆነና ፊልም እንድሰራ ያደረጉኝ ብዙ ሰዎች አሉና፣ ያው ኬኔዲ፣ እነ ግዛቸው ስማቸውን ጠርቼ እንትናለን፣ እነ ኤልያስ ፋንታውን፣ ሞኬ አባዬ አርቲስት በጣም እየመከሩኝ እዚህ እንዲደርስ አድርገውኛልና እነሱን ላመሰግን እወዳለሁ በዚህ አጋጣሚ እናንተንም ስለጋበዛችን ላመሰግን እዚህም ስለመጣህ እጅግ አድርጌ አመሰግናለሁ እኔም በጣም አመሰግናለሁ የዛሬ መገናኛ ፕሮግራማችን ይህን ይመስል ነበር ሳምንት እንገናኛል